ዋሻ ውስጥ ነው ያለ፣ ነው በጣም ነው የሚያስፈራው። እንግዲህ በዚህ አስፈሪ ዋሻ ውስጥ እየሄድን ነው፣ ከላያችን ሙሉ ለሙሉ የፓሪስ ከተማ ናት። ኢማጂን ምን ያክል አስፈሪ ሊሆን እንደሚችል የስድስት ሚሊዮን ሰው አጥንት መቶ መሀል ከተማችሁ ላይ ሲከመር ማለት ነው። እና ወደ ጥልቅ እየሄዳችሁ በሄዳችሁ ቁጥር በጣም ያስፈራል። ፓሪስ 20 ሜትር ጥልቀት ጉድጓድ ውስጥ ነው። ሰላም ተመልካቾቼ ዛሬውን ቪዲዮ ባክግራውንድን አይታችሁ ሳታቁት አልቀራችሁም። ያለሁት የፈረንሳ ዋና መዲና ፓሪስ ነው ያለሁት። ሶ ዛሬ ግን ያመጣኋችሁ ፓሪስ የተለመደውን ነገር ላሳያችሁ አይደለም። ይልቅም እጃችሁን በአፋችሁ የሚያስችል በነገራችን ላይ የምትፈሩ ፍርሃት ያለባችሁ የዛሬውን ቪዲዮ አሁኑኑ አቋርጡት። ፍርሃታችሁን መቆጣጠር የማትችሉ ማለት ነው። ዛሬ እጃችሁ የምገባው ቦታ በጣም በጣም በጣም አስገራሚ አስፈሪ ቦታ ነው፣ ለብዙ ሰዎች ማለት ነው። ያለሁት ፈረንሳይ ፓሪስ ከተማ ነው። ብዙ ሰዎች ፓሪስ ሲመጡ በተለምዶ የሚጎበኙት እንግዲህ ፍልታወር እንደነ ሻንዘሊዜ ሞናሊዛ ምናምን ፓሪስ የምትታወቀው በፋሽን በሽቶ በምናምን በመሳሰሉት ነው። ዛሬ እንግዲህ የማሳያችሁ ፓሪስን ከላይ ከላይ ሳይሆን አንደርግራውንድ ነው የምንገባው። ከፓሪስ በታች ከ300 ኪሎ ሜትር በላይ የተዘረጋ እጅግ ሰፊ ዋሻ ጉድ በሚያስብል ሁኔታ ይህቺ በዓለም ዙሪያ የምትታወቀው የፈረንሳ ፓሪስ ከተማ የ6 ሚሊዮን ሰዎች አጥንት ላይ እንደቆመች ስንቶቻችሁ ታውቃላችሁ? ለማመን ቢከብድም እውነት ነው። ከላይ ሳይሆን ግራውንድ ቤዝመንት ወርደን የፓሪስ ካታኮምብን እንጎበኛለን። ብዙዎች ይገረሙበታል፣ ብዙዎች ደግሞ ጉብኝቱን ጀምረው በፍርሃት ያቋርጡታል። እኛ ግን እስከ መጨረሻው ድረስ ለመጎብኘት እንሞክራለን። ስድስት ሚሊዮን ሰዎች አጥንት ላይ የቆመች ከተማ ናት ብያቸዋለሁ፣ ይህንን በተግባር አሳያቸዋለሁ። ከዛ በፊት በቅርቡ ሁለት ሚሊዮን እንገባለን። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን እያንዳንዱን የዓለም ሀገር አብረን እንጓዛለን። አብረን እያንዳንዱን ከተማ እንጎበኛለን። በታሪክ ውስጥ እንሄዳለን። ቴክኖሎጂን እንቃኛለን ሀገራትን እንዳስሳለን። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እንዲሁም ደግሞ ኮሜንት ላይ ሀሳብ አስቴቶቻችሁን አንብሮልኝ። እንዲሁም የዩቲዩብ ሚስጥሮችን አንብባችኋል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስቧል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስቧል? እንግዲያውስ በዩቲዩብ ሁለት የወርቅ ሶስት የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ሕልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ፣ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮ ዘመኑ ጋር ተፈላጊ መጽሐፍ የፓሪስ ካታኮምብ አንደርግራውንድ ፕሮግራማችን ጀመራል። ሌትስ ጎ። ይሄ አሁን ወክ እያረኩበት ያለውትን ጎዳና ጨምሮ መላው ፓሪስ ምን ላይ እንደቆመች ምን ጉድ ከስራ እንዳለ ለማየት የጓጓችሁ አብራችሁን ቆዩ። አሁንም ወደ ፓሪስ ካታኮምብስ መግቢያ እየሄድኩ ነው ማለት ነው ወክ እያደረግኩ እንግዲህ። በጣም የምትደመሙበት ፕሮግራም እንደሚሆን አልጠራጠርም። መግቢያ ላይ እንዳልኳችሁ እንግዲህ ፓሪስ አሁን ወራቱ በጣም ደስ ይላል፣ ምክንያቱም አይሞቅም፣ አይበርድም መካከለኛ የሆነ ቆንጆ አየር ነው ያለው። በነገራችን ላይ ስለምንሄድበት ቦታ በጥቂቱ ልንገራችሁ። መጀመሪያ ስለ ቦታው ስነግራችሁ ቦታውን የጎበኛችሁ ታውቁታላችሁ፣ ኦር ደግሞ ከዚህ በኋላ ለመጎብኘት የምታስብ ወይም ደግሞ ወደ ፈረንሳይ መምጣት አጋጣሚ ካላችሁ ይህን ቦታ ለማየት ከአለም ዙሪያ የሚመጣ ሰው በጣም ብዙ ስለሆነ ቡክ የምታደርጉት በጣም ቀድማችሁ ነው ትኬቱን ኦንላይን ነው የሚሸጠው ከሁለት ሳምንት በፊት አንዳንዴ ከሶስት ሳምንት በፊት ያልቃል ትኬቱ ፊት ለፊት ትኬት ኦፊስ ሄዶ መቁረጥ ምናምን የለም ኦንላይን ነው ራሱ ፓሪስ ካታኮምስ ዶት ኮም የሚል ዌብሳይት አለው ራሱ ሶ ዌብሳይቱ ላይ ከሁለት ሳምንት በፊት ምናምን ነው የምትገዙት አንዳንዴ ለው ሲሆን በአምስት በስድስት ቀን በፊት ልታገኙ ትችላላችሁ ግን ሞስት ኦፍ ታይም ፉሊ ቡክድ ነው ምናልባት ይሄ ክረምት በጣም እስኖ ምናምን ሆኖ እንትን ካላለ በስተቀር ማለት ነው። እና ፉሊ እንግዲህ መምጣት ለማስችል ወይም ደግሞ ላላያችሁት በሙሉ ግን ዛሬ ትክክለኛው ቀን ነው አብረን የምንጎበኝበት ማለት ነው። አሁን የምንገባበት መሀል ፓሪስ ላይ ነው የሚገኘው። ከኤፍል ታወር ቢ 15 ደቂቃ ምናምን ነው የሚርቀው። እዚህ ፓሪስ ላይ የተለያየ መግቢያ ያለው ከተለያየ ኮርነር ማለት ነው መንግስት የፈቀደውና በይፋ የከፈተዋለ እንዲሁም ደግሞ እንዳትገቡበት የሚባል በጣም ብዙ አለ። ይሄኛው እንግዲህ አሁን የምንገባበት ዋጋው ይለያያል። ቢኮዝ ቱር ጋይድ ጋር ሆኖ በግሩፕ ስትሆኑ ምናምን ይሮ ነው 17 ይሮ 250 ይሮ ምናምን የምትከፍሉበት አለ። ምክንያቱም አንድ ላይ ኮምባይን እያደረጉ የቱር ድርጅቶች የሚያደርጉት የተለያየ ቦታ መግቢያ ያለው ቅድም እንዳልኳችሁ ግን ዋናውና መንግስት የሚፈቅደው አሁን እኔ እየገባ ያለሁት ባለ 30 ይሮ ነው። ይኸውም 30 ይሮ የሚያስከፍሏችሁ ለምንድን ነው? ያለ ጋይድ ማለት ነው። ምንም ቱር ጋይድ የለም። እኔ ደግሞ ሂስትሪው ምናምን በጣም አስቀድሜ ያውቀዋለሁና በጣም በጣም የሚገርመኝ ነገር ስለሆነ እኔም ራሴ ለማየት ጓጉቻለሁ። ና ሶ ጋይድ አልፈልግም ዝም ብዬ ራሴ መጎብኘት ነው የፈልገው ብዬ ነው ትኬቱን ቡክ ያደረኩት በተለያየ አማራጭ ስላለ ማለት ነው። ለምን የጽሁፍም አለ፣ ኦዲዮ ቱርም አለ ኦዲዮ ይሰጧችሁና ኦዲዮን እየሰማችሁ በየደረሳችሁበት ኪዋር እያደረጋችሁ ማለት ነው። ሰው ምንድነው እንግዲህ እየተቃረብኩ ነው ወደ ፓሪስ ካታኮምስ መግቢያ አይ ቲንክ ደርሻለሁ። በሙሉ ይሄ የምናያት ፓሪስ በሙሉ ከስሯ ግዙፍ የሆነ ታናላለ ከ300 ኪሎ ሜትር በላይ የሚልቅ ማለት ነው ያ ደግሞ የተሞላው ለማመን በሚከብድ ሁኔታ በ 6ሚሊዮን ሰዎች አጥንት ተገጥግጦ እንዴት እንደተሰራ አብረን እንገበኛለን። ታሪኩ በጣም አስገራሚ ነው። በጣም ለየት ያለ ነው። ቢኮዝ እንደምትጠብቁት አይነት ዋሻ አይደለም፣ ወይ ደግሞ እስከዛሬ አይታችሁት እንደምታውቁት አይነት ዋሻ ስላልሆነ ማለት ማለት ነው። ሬዲ ሁኑ እንግዲህ ምትፈሩ የምደነግጡ ሰዎች እዚህ ጋር አቆሙት ቪዲዮን። ደፋር ሆናችሁ እንግዲህ ከኔ ጋር ትገባላችሁ ማለት ነው። ደርሰናል። የፓሪስ ካታኮምስ መግቢያ ከዚህ ከአንበሳ ሐውልት ፊት ለፊት ነው። ሰዓቴም አልሞስት ደርሷል። ኬቴ ላይ ዋን ኦክሎክ ጀምሮ ነው። ለሶስት ሰዓት ያክል ነው ኬቭ ውስጥ የምቆየው ማለት ነው። ስለዚህ ረዥም ቱር ነው የሚሆነው። እንግዲህ ይኸውና እንግዲህ ደርሰናል። ይሄ የምታዩት ነው የፓሪስ ካታኮም መግቢያ ማለት ነው። ጦርነቱ የሚጀምረው እንግዲህ መቅረጽ የከለከሉኝ ቀን ነው። ኃይለኛ ጦርነት የሚጀምረው የፓሪስ ካታኮም መግቢያው እንግዲህ ይሄ ነው እንደምታዩት ይሄኛው እንግዲህ መንግስት ኢንትራንስ ሰርቶለት ነው ለዋሻው። መንግስት ኢንትራንስ ሰርቶለት እንደዚህ ገንብቶ ምናምን ያስቀመጠው መግቢያ ነው። በተለያየ ቦታ እንደዚህው አለ፣ ግን መንግስት እንደዚህ አልሰራለትም ማለት ነው። ሌላኛው በህገ ወጥ መልኩ ለዋሻው የሚገቡ በተለያየ አቅጣጫ የሚገቡ አሉ፣ ግን ያ ወንጀልም ነው፣ አይቻልም ማለት ነው። ቺ ፓሪስ ከተማን እንግዲህ 300 ኪሎ ሜትር እንዲ እየተመዘገዘጋችሁ በስር ማለት ነው። እና ብዙ ሰዎች ይጠፋሉ፣ ሞተው ይገኛሉ፣ እየጠፉ በዛው። ስለዚህ በጣም አደገኛ ኬቭ ስለሆነ በህጋዊ መንገድ ገብታችሁ ነው በትክክል የምትጎበኙት። ማለት እንግዲህ እንደ ኔትኬት የገዙ ሰዓታቸውን ጠብቀው የመጡ አሉ በሰዓት ስለሆነ ብዙ ሰልፍ አታዩም። ቢኮዝ ተሰልፎ መቁረጥ የሚባል ነገር ብዙ ስለሌለ ማለት ነው። ይሄውና ትኬታችን እንግዲህ ሌስ ካታኮምብስ። በነገራችን ላይ ካታኮምብስ ማለት አንደርግራውንድ ያለ የመቃብር ስፍራ ማለት ነው፣ ወይም ቤዝመንት ውስጥ ወይም ከመሬት በታች ያለ የመቃብር ስፍራ ማለት ነው። ትርጓሚው ካታኮምብስ የሚለው ኦኬ። ስለዚህ ሰዓታችን ደርሷል። ንግባ እንግዲህ ወረፋችን እየደረሰ ነው። በምታዩት ሰልፍ ነው፣ ወደኋላም ሰልፍ ነው። ሰዓታችን ደርሶ ስንመጣ ብዙ የሚሸወዱ ሰዎች አሉ። ም ካሁን ቀደም ተሸውጄ ነበረ። ትኬት እዚሁ ያለ እየመሰላቸው አለ ትኬት ግን በቃ ሶልድ አውት ነው የሚሏቸው ሰው። ስለዚህ በር ላይ እንደምታዩት ፍተሻ አለ። ከፍተሻው በኋላ ውስጥ የሚገናኝ ማዳመጫውን ይሰጧችኋል። ከዛ እዚህ ጋር ያለውን ሂስትሪ ያስቀምጧል። ያው ሂስትሪውን ውስጥ እንነጋገራለን ስንገባ ማለት ነው። አሁን እንግዲህ ወደ ዋሻው ሀያ ሜትር ነው እየገባን ያለ ነው። ጉድጓድ በጣም ጥልቅ የሆነ ደረጃ ነው ባይታሳየች ወደ መሬት፣ እንደምታዩት ሀያ ሜትር አንደርግራውንድ ወደታች እየገባ ነው። እየቀዘቀዘ ሄዳልክ። ስትገቡ ወደ ዋሻ በጣም ረዥም ነው ደረጃ ያርህ በለ አሁን ሊጀምር ነው እዚ ጋር ሪኮመንዴሽን የሚሰጥበት ቦታ ነው። ማለፍ እንችላለን ይህንን አይ ቲንክ፣ ምክንያቱም እኔ ጋይድ ቱር ስለማልፈልግ ማለት ነው። አሁን ሀያ ሜትር ዲፕ ጥልቀት ላይ ያለነው ያለ ነው ማለት ነው። አሁን ዋሻ ውስጥ ነው ያለ ነው። በጣም ነው የሚያስፈራው። እንግዲህ ያስቡት ይሄ ዋሻ ነው ከሶስት መቶ ኪሎ ሜትር በላይ የሚረዝመው ከላያችን እንግዲህ የፓሪስ ከተማ ነች። አሁን እኛ ከስር ከፓሪስ ስር ነው አንደርግራውንድ እየሄድን ያለ ነው እና እዚህ ዋሻ ውስጥ የምናየው ጉድ ደግሞ የሚጀምረው አሁን ከዚህ በኋላ ነው ማለት ነው። የሆነ ሳፈራኝ ና ኋላ ሶ እስኪመጣ ጠበቅኩ። ማለት እንግዲህ በዚህ አስፈሪ ዋሻ ውስጥ እየሄድን ነው። ከላያችን ሙሉ ለሙሉ የፓሪስ ከተማ ናት። በጣም ነው የሚያስፈራው፣ ግን ከፊትም ሰው አለ፣ ኋላ ሰው አለ። ብቻውን ሰው አይሞከር ማለት ብቻችሁን፣ በፍጹም በፍጹም ብቻችሁን አይሞከሩ። ሶ እንግዲህ የዚህ ዋሻ ታሪክ ምንድን ነው? ያው ዋሻ ውስጥ እየሄድን ታሪኩን ለመንገር ያክል በ13ተኛው መቶ ክፍለ ዘመን ታሪኩ ይጀምራል። ይኸውም ፓሪስን ለመገንባት በሚደረግ ሂደት ድንጋይ ለማውጣት በሚል የተቆፈረ የተቆፈረ ሳይታሰብ በጣም ግዙፍ የሆነ ዋሻ እየሆነ ከዚያ በኋላ እንግዲህ ተረሳ ማለት ነው። በኋላ ደግሞ ከ16ኛው መቶ ክፍለ ዘመን በኋላ ደግሞ ወይን ማውጫ ማለትም አንደርግራውንድ ወይን መጥመቂያ፣ ቢራ መጥመቂያ ሆነ ማለት ነው እና በዚያ ጊዜ እንግዲህ ከዚህ ውስጥ የሚወጣ ወይን በራሱ በጣም ውድ ነበር። የቢራ መጠጦች እዚህ አንደርግራውንድ ስር የሚመረቱ ያው ጣፋጭነታቸው በጣም ጥሩ ነው ስለሚባል በጣም ተወዳጅና ተፈላጊ ነበሩ። እዚህ ፓሪስ ውስጥ እዚህ አንደርግራውንድ ውስጥ ይሰሩ የነበሩ መጠጦች ማለት ነው። ያው እንደምታውቁት እንግዲህ ጥንታዊ ወይን አሰራር በጣም የተለየ ነው። አንደርግራውንድ በማድረግ በማስቀመጥ ነው። ስለዚህ ከዚህ ፓሪስ በታች ባገኙት ዋሻ ውስጥ እያስቀመጡ ዋሻውም ዳግም እየተፈለፈለ እየተፈለፈለ ለዚሁ ስራ መሄድ ጀመረ። ከዛ በኋላ ይሄ ወይን የመጥመቁ ምናምን ስራ በ18ኛው መቶ ክፍለ ዘመን አካባቢ ተቀዛቀዘና ዋሻውም ተትቶ በቃ ተረሳ ለረዥም ጊዜ ማለት ነው። ከዛ በኋላ ግን ፓሪስ አንድ አስደንጋጭ አደጋ ገጠማት። ያ አስደንጋጭ ነገር ደግሞ ምንድን ነው? ከፍተኛ የሆነ ጎርፍና ንፋስ ይመጣል ማለት ነው። እና ያ ጎርፍና ንፋስ ፓሪስን ሲመታት የሆነው በጣም አሳዛኝ ነገር ነበረ። እንግዲህ የትኛውም ሀገር ላይ አይሁን የሚባል አደጋ ደረሰባቸው። ምክንያቱም ከዛ ቀደም እንደነገርኳቸው ፓሪስ ውስጥ ሰዎች የሚቀበሩ የነበሩት በአንድ የመቃብር ስፍራ ብቻ ነበረ። እና ያ ጎርፍ ሲመጣ ያንን መቃብር ስፍራ በሙሉ ፈንቅሎ ኢቨን፣ በፓሪስ ከተማ አስገራሚ ጎዳናዎች ላይ ጭምር በተነባቸው አስክሬኖቹ ማለት ነው ማለት በቃ ጎርፉ ካለፈ በኋላ ህጻናት ምናምን ወደ መንገድ ሲወጡ ሰዎቹ በየቦታው አስክሬን ማየት ጀመሩ ማለት ነው። ምክንያቱም ጎርፉ ያንን ቅሪታ አካሉን አጽሙን ማለት ነው ስክሬን ሳይሆን ኦልሬዲ ስጋው ፈርሶ ከተቀበረ ብዙ ጊዜ የሆነውን አጥንት አጽማቸውን በሙሉ በታት ኖታል ይሄ ደግሞ በአንድ ቦታ በመቀበራቸው የመጣ ነገር ነው። ከዛ በኋላ ይሄ ነገር ነው እንግዲህ ይህን ዋሻ እንዲታሰብ ያደረገው። ምን ያደርጉ? ያ ሁሉ ጎርፍ ከመቃብር ቦታ ፈንቅሎ ያመጣው አጥንት በሙሉ ተለቅሞ አንድ ቦታ ተከመረ። የስድስት ሚሊዮን ሰዎች አጥንት ማለት ነው። እንግዲህ ከዛ በፊት የሞቱ የስድስት ሚሊዮን ሰዎች አጥንት እየተሰበሰበ እየተሰበሰበ አንድ ቦታ እንዲከመር ተደረገ ማለት ነው። እና መሀል ፓሪስ ላይ ከፍተኛ የሆነ የአጥንት ክምር የት እናደርገዋለን? ያ ሁሉ አጥንት እንግዲህ ስድስት ሚሊዮን ሰዎች በላይ አጥንት ማለት በጣም እጅግ በጣም ግዙፍ ነው። በጣም ብዙ ነው። የት እናደርገው ሲባል አንድ ሀሳብ መጣላቸው ይሆም እንግዲህ ድንጋይ ለማውጣት ፓሪስን ለመገንባት በኋላ ላይም ደግሞ ተከትሎ ለመጠጦች ማውጫ ይውል የነበረው ይሄ ቦታ አይምሯቸው ላይ መጣ ማለት ነው። ይሄ ዋሻ ለምንድን ነው የስድስት ሚሊዮን ሰዎች አጥንት እዛ ዋሻ ውስጥ የማንከተው የሚል ሀሳብ መጣና ወደዚህ ዋሻ የዛ ሁሉ ሰው አጥንት እየተሰበሰበ ወደ ዋሻው እንዲከተት ተደረገ ማለት ነው፣ እዚህ ዋሻ ውስጥ ማለት ነው። ከዛ በኋላ እንግዲህ የሰዎቹ አጥንት እየተሰበሰበ እየተሰበሰበ በዚህ ዋሻ ውስጥ መልክ በያዘ መልኩ እንዲደረደር ተደረገ። በአንድ ዲዛይነር አማካኝነት አጥንቱ መልክ እንዲይዝ ተደርጓል። አጥንቱ ጋር እንደርሳለን። ግን ከዛ በኋላም አጥንቱ እንዲቀመጥ ከተደረገ በኋላ የዚህ አስፈሪ ዋሻ ውስጥ ለፓሪስ በአጠቃላይ ለፈረንሳይ ትልቅ ውለታ ውሎላታል። ትልቅ ውለታ የዋለላት ደግሞ ምንድን ነው ካልን፣ የመጀመሪያው ነገር እንደ ጦር ማዘዣ አገልግሏታል። በሁለተኛው የዓለም ጦርነት እዚህ ውስጥ ሆነው ነበረ ጦሩም ሲመሩ የነበሩት የፈረንሳይ የጦር ጀነራሎች ማለት ነው እዚህ ውስጥ ተደብቀው። በኋላም ደግሞ በተለያየ ጊዜ የስዕል ኤግዚቢሽን ለማቅረብ ለተለያየ ነገር ይጠቀሙበታል አርቲስቶች ማለት ነው። ይሁት እርጥበታለ የተወሰነ በተለያየ ጊዜ በ2004ም በቅርብ ከተዘጋጀ እንግዲህ በ2004ና በ2016 የስዕል ኤግዚቢሽን እዚህ ውስጥ ተዘጋጅቶበታል ማለት ነው። ከዚያ በኋላ ፓሪስ እንግዲህ የተለያዩ ማዕድኖቿን ምኖቿን ለመደበቅም ትጠቀምበት የነበረ ቦታ ሆኖ አገልግሏል ማለት ነው። አሁን እንግዲህ የፈረንሳይ መንግስት ሙሉ በሙሉ በሚባል ደረጃ ይህንን ዋሻ ዘግቶት ነበር። ከዛ በኋላ እንግዲህ እንዳልኳችሁ እኛ የገባነው በአንዱ ቦታ አይደል? ልክ እንደዛው በተለያየ ቦታ ላይ መግቢያ አለ በከተማዋ የተለያየ ቦታ ላይ ግን እሱ ኢሌጋል ነው፣ ሁለተኛ ለአደጋ ያጋልጣል፣ ትጠፋላችሁ። እንግዲህ በግርግዳው ላይ በተለያየ ቦታ ላይ በቀድሞ ጊዜ የወይን ምናምን ይቀመጥበት የነበረ እንዲሁም ቢራ ይጠመቅበት የነበረ ዋሻ እንደነበር የሚያመለክቱ የተለያዩ የግርግዳ ላይ ጽሁፎች፣ የተለያዩ ኮዶች አሉ እዚህ ደግሞ በ18 ስምንት ሰባ ስምንት ደግሞ ጥገና ማሻሻያ የተደረገለት እንዲሰፋም የተደረገበት ጊዜ ነው። ኦኬ። ባክፓክህን ከፊት ለፊት አድርገው አለኝ። ሶ ባክፓግ የለመን በፊት ለፊት እንዳስደረግኝ ያልገባኝም፣ ግን እዚህ ስመጣ ሁሉም ሰው ባክፓጉን በፊት ለፊቱ የያዘው ልክ እንደኔ እንደዚህ። እና እዚህ ጋር ጽሁፍ አለ። አሁን የሚቀጥለው እንግዲህ የሰዎቹን እነዛን ጎርፍ አምጥቶ መቃብራቸውን አፈራርሶ የከመራቸው የሰዎች አጥንት እዚህ ካታኮምብ ውስጥ እንዴት እንዳስቀመጡት ነው የማሳያቸው ማለት ነው። መግቢያውን እንዲያርገው ሰርተውታል። እንደምታዩት ትንሽ ነው እንትን የሚለው እንጂ ብዙ የሚያስፈራ አይደለም። እውነት ለመናገር ቢኮዝ ብዙ ጎብኝን ያለው እንደምታዩት እና የሰዎቹ አጥንት እንግዲህ በዚህ መልኩ ተደርድሯል። እንደምታዩት የእግር ለብቻ፣ አንገል አንገት፣ የራስ ቅል ለብቻ የሆነ አርት በቀላቀለ መልኩ ለምን አናስቀምጠውም የሚል ሀሳብ በአንድ ሰው አማካኝነት መምጣቱን ተከትሎ ነው እንደዚህ ያው የእግር ይሄ የጉልበት የቁርጭምጭሚት የራስ ቅል አጥንቶች ለብቻ አርቱን እና እንትኑን በጠበቀ መልኩ እንዲቀመጡ ነው የተደረጉት። እንግዲህ ኢማጅን ምን ያክል አስፈሪ ሊሆን እንደሚችል የስድስት ሚሊየን ሰው አጥንት መቶ መሀል ከተማችሁ ላይ ሲከመር ማለት ነው እና በኋላ እንግዲህ እንደምታዩት ያን ሞመንት በሚያስታውስ መልኩ እንደዚህ ሆኖ ተቀምጧል ማለት ነው። በመጀመሪያ ግን እንደዚህ አልነበረም እንዳልኳችሁ ከ18ኛው መቶ ክፍለ ዘመን አጋማሽ ነው በአንድ ሰው አማካኝነት ይሄ ቅርጽ እንደዚህ ሊይዝ የቻለው ማለት ነው። አሁን ቅርጽ በያዘ መልኩ ነው የተደረደሩት። በዚህም በዚህም ብታዩ የነዛ የስድስት ሚሊዮን ሰዎች አጥንት ነው ያለው። አንዱ ጽሁፍ አለው። እንደዚህ አድርገው አስቀምጠውታል፣ እንደምታዩት። እውነት ለመናገር ከሰው ጋር ካልሆነ ትንሽ ያስፈራል። ታያላችሁ እንግዲህ ሁሉ አጥንት ነው። በመልክ በመልክ የደረደሩት በሮች አሉ እንደምታዩት ያስፈራል። ብር ወደ ጥልቅ እየሄዳችሁ በሄዳችሁ ቁጥር በጣም ያስፈራል። አስተካክለውታሉ። ሁሉ ብዙ ነገር የተስተካከለ ነው። ባይዘ አየሩ እንዲመጣጠን ተደርጓል። ደርጓል ከላይ መጠነኛ ቅዝቃዜ ነው ያለው ዋሻ እንደመሆኑ መጠን፣ ግን አየር ማስገቢያ ነገሮች ስለተሰሩለት በቃ ምንም በአየር ዙሪያ የሚከብዳችሁ ነገር የለም። በነገራችን ላይ በፈረንሳይ በወቅቱ መንግሥት እነዚህ አጥንቶች እዚህ ዋሻ ውስጥ እንዲሆኑ ከተደረጉ በኋላ ከተከመሩ በኋላ እንግዲህ ለረዥም ጊዜ ዝግ ሆኖ ባለስልጣናት ብቻ ነበሩ መግባትም ሆነ መውጣት የሚችሉት። ከዛ በኋላ አንድ ዲዛይነር ነው ልመልከተው ብሎ ገብቶ አጥንቶቹን ባያችሁት መልኩ ዲዛይን እያደረገ እያስቀመጣቸው ለእይታ እንዲመቹ አርት ለምን አናደርጋቸውም? ይህን ሁሉ አጥንት እንደዚህ ከምናስቀምጠው ብሎ ዛሬ እንግዲህ በሚሊዮን የሚቆጠር ዩሮ በዓመት ለፓሪስ ያስታቅፋታል ማለት ነው። የቱሪስት ዴስቲኔሽን ሆነው እንግዲህ የፈረንሳይ ዜጎች ሞተውም ለሀገራቸው ቱሪዝም ገቢ ያስገባሉ። ሚደንቅ ነው። የውሃ ጠብታ አለው። ያው ዋሻ ስለሆነ ውሃ ጠብጠብ ይላል ከላይ ደስማ ማለቂያ የሉ ግን ሲሉ ደረደሩት። ስንት ሆነው ሰሩት? በጣም ኮ የሚገርሙ ማለት ለማመን ይከብዳል። ፓሪስ ከስሯ ለማመን ትከብዳለች። ገባ ብላችሁ ስታዩት ጉድ ነው የምታዩት። ጉድ ጉድ ጉድ። እዚህ በመሀል በመሀል ያሉ ጽሁፎች ፍሬንች ናቸው። እኛ ደግሞ ፍሬንች አንችልም። ሶስት ሳይዝ አብዛኞቹ ጥንድ ጥንድ ናቸው የሚመጡት ማለት ነው። ጥንድ ጥንድ ናቸው። የተወሰነ ሰው ብቻውን አለ፣ ግን ያው እንደኔ ከሰዎች ተጠጋግቶ ነው ወክ የሚያደርገው። ይህ በጣም ነው የሚያስፈራው። ወይ ፓሪስ ወይ ፓሪስ። በነገራችን ላይ ባልተፈቀዱት ወይም መንግስት ፈቅዶ እንደዚህ አጸዳድቶ ባልከፈታቸው አቅጣጫዎች እየገቡ ሰዎች ይጠፋሉ። ምክንያቱም እንደምታዩት በጣም ውስብስብ ነው። ያ የተለያየ ነጥቡን እየተከተልን ማለት ቁጥሮቹን እየተከተላችሁ የዘጉት እየተዘጉ በተከፈቱት እየሄዳችሁ ነው እ ምትጎበኙት ሁሉ በሙሉ ዝግ ነው እንዳልኳችሁ በተከፈቱት አቅጣጫዎች እየሄዳችሁ በተለያዩ አቅጣጫዎች ሆና በበር በበር አድርገው መሄድ የማይቻልባቸውን እየዘጉ በስትክል ስላስቀመጡት ከዚህ ውጭ ስትሄዱ ሙሉ በሙሉ በጣም አስቸጋሪ ነው ሚያሉ እንዳልኳችሁ እንግዲህ ዋሻው በጣም ውስብስብ ነው። በጣም ብዙ ሰዎች ገብተው እዚህ ውስጥ ህይወታቸውን አጥተዋል መመለስ አቅቷቸው። እንደምታዩት እንግዲህ ዋሻው የተለያየ በር አለው፣ የተለያዩ ቁጥሮች አሉት። እንደምታዩት እነዚህ ታፕ የምታደረጉባቸው ናቸው። በኦዲዮ የምትጎበኙ ከሆነ በኦዲዮ መጎብኘት ስለምትችሉ የሚሰጧችሁን ዲቫይስ እዚህ ላይ ታፕ እያደረጋችሁ ትሰማላችሁ ማለት ነው። እና በየመሀሉ ይኸውና ታሪኩ እንደዚህ ተጽፏል እያነበባችሁ ወቅት አደርጋላችሁ በዘመናት ውስጥ ማለት ነው እና እንግዲህ ዋሻው እንደምታዩት በጣም ውስብስብ ቀጫጭን መንገዶች ያሉት በመሆኑ በጣም ብዙ ሰዎች ህይወታቸው ተቀጥፏል እዚህ ውስጥ እየገቡ በተለይ ደግሞ ወጣቶች ቲኔጀሮች ለቻሌንጅ እያሉ በጣም በርካታ ዩቱበሮች ባልተፈቀደው አቅጣጫ እየገቡ ማለት ነው ማለት እንግዲህ የተፈቀደው አቅጣጫ አለ ያው መንግስት ቁጥር ቁጥር ያደረገበት በእሱ ቁጥር እየተከተላችሁ ነው የምትሄዱት እሱን ቁጥር እየተከተላችሁ ካልሄዳችሁ ትጠፋላችሁ ማለት ነው በሌላ አቅጣጫ ገባችሁ በዚህ ገብታችሁ ግን አትጠፉም ቢኮዝ ተመጥኖ ተዘግቶ ስለተዘጋጀ ማለት ነው። ስለዚህ ሞር ሴፍ ነው። በዛኛው ግን በጣም ያስፈራል። የተለያየ ከተማ የተለያየ ቦታ ላይ ቀዳዳ አለው ይሄ ዋሻ። ስለዚህ በተለያየ ገባሉ ውስብስብ ነው እንደምታዩት። አሁን እንግዲህ ሶስት አራት መንታ ታገኛላችሁ በማለት በጣም ነው ግራ የሚያጋባው። እና አየሩን በተመለከተ ያው ቅድም እንዳልኳቸው ኤር ኮንዲሽነር አለው ኤር ኮንዲሽኒንግ ሲስተም ስለተገጠመለት እንደ ሌሎች ዋሻዎች በጣም አስቸጋሪ አይደለም። በዚህ እንግዲህ ደረጃ ዲ በጣም አስቸጋሪ ይሆን ነበረ እንደሌላው ዋሻ ቢሆን። ይህ እንግዲህ ወደ ከተማዋ አንዱ ቀዳዳ ነው፣ ተመልከቱ ወደ ላይ የሚያሳይ አንዱ ቀዳዳ ነው ማለት ነው። እኛ ሀያ ሜትር ዲፕ ነው ያለ ነው። እንደምታዩት ደግሞ በዚህ ያስገባል እንግዲህ፣ እነዚህ መጠጦቹ ምናምን ሲቀመጡባቸው የነበሩ ዋሻዎች ናቸው ማለት ነው። የሚገርም ነው እውነት ለመናገር በጣም ይጨንቃል። አይ ቲንክ ጉዟችንን ጨርሰናል። ምክንያቱም ደረጃ ያገኙ የገባንበት የሚመስል ደረጃ በሌላ አቅጣጫ ነው የምንወጣው። ስንወጣ አሁ እየወጣ ነው ይህን ያክል ከወጣ እውነት ነው መሬት ላይ ነው የምንወጣ የመሬት መሀል ላይ ነበር ያስቡት ምን ያህል ደረጃ ነው እንደሆነ። እውነት ለመናገር ስትወጡ እረፍት ነው የሚሰማቸው። በጣም የሚጨንቅ ነገር አለው ግን ደግሞ ታሪኩን በጣም የሚገርም ስለሆነ በጣም የሚያስደነግጥ ነው። ስትወጡ ደግሞ እዚህ ጋ ጊፍት ሾፕ ነገር አለ። ይሄን ቦታ የሚያስታውሱ የተለያዩ ፊክሽኖች ተጽፈዋል። ልብ ወለዶች፣ እውነተኛ ታሪኮች፣ እዚህ ውስጥ ገብተው የሞቱ ቅድም ያልኳቸው ዋሻ ውስጥ ገብተው የሞቱ ሰዎች ምናምን፣ እንደገና ቁልፍ መያዣዎች፣ ፎቶግራፎች ይሸጣሉ እዚህ በነገራችን ላይ ይሄ ዋሻ ፊልምም ተሰርቶበታል። ኦኬ፣ ወደ ዋና ዋና ወደ ዛሬዋ ፓሪስ ተመልሰናል። ከላይ ስጣት አታምርም። ከላይ ስታውጥ እንደዚህ አይመስልም። ከስሬ ሁሉ ጉድ ያዘ በቃ እዚህ ላይ ነበር ስንሄድ የነበረው። በነገራችን ላይ የምትገቡበት ሌላ ቦታ ነው፣ ስትወጡ ሌላ ቦታ ነው የምትወጡት። ሌላ ከተማ ሳይድ ነው የምትወጡት፣ ቢኮዝ ውስጥ ለውስጥ እንግዲህ ብዙ ነው የምትጓዙት። ያው ሁሉንም አልከፈቱትም። 300 ኪሎ ሜትር ነው እንደምታውቁት ከተማ ውስጥ መዞ እንግዲህ ከአዲስ አበባ ጅማ ማለት ነው። ፓሪስ ውስጥ እንዲከስሩ የዞረው ዋሻ ማለት ነው። ስለዚህ እንግዲህ ይህን የሚያህል ዋሻ ጎብኝተን አሁን ፋይናል ይወጥተናል ማለት ነው። በጣም አስገራሚ ኤክስፔሪየንስ ነበር። ኤኒዌይስ ይህንን ይመስላል። እንዴት አያችሁት? ሀሳብ አስቴቶቻችሁን ጻፉ። እንግዲህ ሰዎች የሚገጥማቸውን የተለያየ ቻሌንጅ እንዲህ በማድረግ የሚያልፉታል። እንግዲህ ስድስት ሚሊዮን ሟቾቻቸውን ወይም ስድስት ሚሊዮን አጥንቶች በዛ አጋጣሚ ወደ ከተማቸው መጥተው በጎርፍ ሲከመሩ እነሱ አውጥተው ውበት ባለው መልኩ ደርድረዋቸው ዛሬ እንደዚህ የገቢ ምንጭ ያስገኙላቸዋል ማለት ነው። በጣም ነው የገረመ። እንግዲህ ካታኮምብን ከጎበኘንና ፓሪስ ከተገኘን አይቀር ደግሞ ስለ አስገራሚው ኤፍል ታወር ልንገራችሁ። ኤፍል ታወር ለምን ተገነባ? እንዴት ተገነባ? እንዲሁም ለማመን በሚከብድ ሁኔታ ይህንንም ያህል ሀውልት ሰርቆ እስከመሸጥም ተደርሶ እንደነበር ስንቶቻችሁ ታውቃላችሁ? የኤፍል ታወር አስገራሚ እውነታዎችን ልንገራችሁ። ኤፍል ታወር እንደ አውሮፓውያን አቆጣጠር በ1889 ለፓሪስ ዓለም አቀፍ ትርኢት ዋነኛ መስህብ ሆኖ ነበር ለማገልገል የተገነባው ታወሩ እንግዲህ በዋነኛነት በተለይም ደግሞ በኢንዱስትሪ ዝመና ላይ ያተኮረና የብረት አጠቃቀም ላይ ትኩረቱን ያደረገ ነበር ኤፍል ታወር እንደተገነባ ስያሜው ባለ 3 ሜትሩ ህንፃ የነበረ ሲሆን ቀስ በቀስ ግን ታወሩን እየገነባ በነበረው ግለሰብን ኤፍልን ለማስታወስ ሲባል ኤፍል ታወር ተብሎ ተሰየመ በመጨረሻም እንግዲህ የፈረንሳይ የነፃነት ምልክት ተደርጎም የፈረንሳይን አብዮት እንዲያስታውስም ተሰይሟል አንዳንድ ግለሰቦች የኤፍል ታወር ግንባታ እንዳደነቁት ሁሉ በተሰራበት ጊዜ ከፍተኛ ተቃውሞም ነበር። አስቀያሚው ጎዳና መብራት፣ ያልተሟላ ኮተታ ኮተት ብረታ ብረት ጠማማ ሌሎችም ስም ተሰጥተውት በጋዜጦችና በተለይም ደግሞ በሰላማዊ ሰልፎች ጭምር በከፍተኛ ሁኔታ ተተችቶ ነበር። የዛሬ ነው ያደርገውና ዛሬ ኤፍልታወርን ለማየት ከመላው ዓለም በጣም በርካታ ሰዎች ተሰባስበው በየአመቱም በሚሊዮን የሚቆጠር ዶላር ለፈረንሳይ የሚያስገባም ዙፍ የቱሪስት መስህብ ለመሆን ችሏል። ለመሆኑ ኤፍልታወርን ለቁርጥራጭ ብረትነት ከአንዴም እስከ ሁለቴ በቁሙ የሸጠ ግለሰብ እንዳለ ስንቶቻችሁ ታውቃላችሁ? መቼም ስለ ሌቦች ታሪክ ካነሳን በአለም ላይ እጅ በአፍ አስጭነው ጉድ ካስባሉ የሌብነት ታሪኮች መካከል አንዱ ይሄ ነው። እንደ አውሮፓውያን አቆጣጠር በ1925 ቪክተር ለስቲንግ የተባለ አንድ ግለሰብ አንዴ ብቻ ሳይሆን ለሁለት ጊዜ የኤፍል ታወርን ለቁርጥራጭ ብረትነት እንደሸጠው ታሪክ መነጋገሪያም የታሪክ ተወቃሽም አድርጎት ዛሬ በፈረንሳይ ጎዳናዎች ላይ ታሪኩ የሚዘከር ሆኗል። ይህ ታሪክ እንግዲህ አታላይ ሲል ያስቀመጠው የዘመኑ አጭበርባሪ ራሱን የመንግስት ኃላፊ እንደሆነ በማስመሰል ቁርጥራጭ ብረቶችን የሚገዙ ነጋዴዎችን በማፈላለግ ና በማሳመን የኤፍል ታወርን ለመሸጥ በማሳመን ሀውልቱ በመንግስት ውሳኔ እንደተሰጠበት ሊፈርስ እንደሆነ ና ብረቱም ለቁርጥራጭ ብረት ገዢዎች እንደሚሸጥ ያሳምናቸዋል ማለት ነው። ይህን ጉድ የፈጸመው ቪክተር ለስቲንግ ማን ነው የሚለውን በተመለከተ በወቅቱ እንግዲህ የፈረንሳይ ፖሊስ የታሪክ ዶሴውን አገላብጦ በሰራው መሰረት ቪክተር ይህ ነው የሚባል ታሪክ እንዳይኖረው እዚህም እዚያም ስለ ራሱ የተናገራቸው ማንነቶች እርስ በርስ የተጣረሱ እንደሆኑ ነው የፈረንሳይ ፖሊስ ያገኘው። ይህ ታሪክ እንግዲህ በታሪክ ሽግግሮች ውስጥ የዘመኑ ትልቁ ማጭበርበር ተደርጎም ተቆጥሯል። ቪክተር እንግዲህ ነጋዴዎቹን ስግብግብነታቸውንና በቶሎ ለመበልጸግ የመፈለጋቸውን ደካማ ጎናቸውን በመጠቀም ነበር ነገሩን ሳያጣሩ ባለስልጣን ነው ብለው እሱንም አምነው ላሰቡት ግለሰብ ገንዘባቸውን አስቀድመው በመክፈል እኔ አስጨርስላችኋለሁ ኤፍልታወርን እንድትገዙት ገንዘብ አምጡ ይላቸዋል። እነርሱም እንደ ጉቦ ጭምር ሞቅ አድርገው ገንዘብ ሰጡት ማለት ነው። ይሁንና እንግዲህ ቪክተር ለስቲንግ ያካሄደው የማጨበርበር መንገድ ሳያጠናቀቅ በፖሊስ በቁጥጥር ስር እንደዋለ ነው እየተነገረ። እነዚያ ገዝተነዋል ያሉ የፍልታወር የእኛ ነው አሁን አፈራርሰን አቅልጠን ይህንን እንሰራበታለን በማለት እቅድ ጭምር እያወጡ እንደነበረም ተነግሯል። እነዚያም እንግዲህ የፍልታወርን ገዝተነዋል በተለይ ደግሞ አቅልጠን ለሌሎች አገልግሎት እናውለዋለን በማለት ሲናገሩ የነበሩ ግለሰቦችም ከገንዘባቸውም ከየፍልታወርም ሳይሆኑ መሀል ላይ እንደቀሩ ነው የፈረንሳይ ፖሊስ የሰነደው መረጃ የሚያመለክተው ማለት ነው። በነገራችን ላይ አውት ኦፍ ቶፒክ ከዚህ በፊትም ኒውዮርክ ውስጥ አሳይቻችሁ ነበረ ኤሮፓ ሀገራት ላይ እንደ ፈረንሳይ ምናምን ባሉ ሀገራት ላይ እንደዚህ አይነት የቁልፍ ነገሮች የተለመዱ ናቸው። ፍቅረኛ ሲይዙ ወይ ደግሞ የተጋቡ ሰዎች እዚህ ቦታ ላይ ሲመጡ ቁልፍ የጋን ቁልፎችን እንደዚህ ገዙና እንደምታዩት ስማቸውን፣ ኢኒሻላቸውን ወይም መነሻ ስማቸውን ወይም ደግሞ ሙሉ ስማቸውን እከሌና እከሌ እያሉ እዚህ ቦታ የመጡበትን ቀን ወይም የተጋቡበትን ቀን ምናምን እየጻፉ ለማስታወሻ በየቦታው ላይ እንደዚህ ያስቀምጣሉና እዚህ ፓሪስ ውስጥ ስትዞሩ በ ድልድዩ ላይ የምታያቸው በጣም መጠናቸው የበዛ እንዲ የተከመሩ ቁልፎች እንታያላችሁ። ድልድዮቹ ስ እንደምታዩት ከኋላ ደግሞ ኤፍል ታወር ይታያል። ይመቻችሁ እንግዲህ በሌላ ጊዜ በሌላ ፕሮግራም በሌላ ከተማ በሌላ ጉብኝት ተመልሰን እንገናኛለን። ሆፕፉሊ እንደወደዳችሁት በጣም ተስፋ አድርጋለሁ። ሁላችሁም ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ። ይመቻችሁ። በቀጣይል ቪዲዮ እንገናኝ። ባባይ ቸው